እኔ ከልባችሁ እንድታወሩ ነው ፈልገው። እዚሁ በቃ ለፊቴ ላይ አይን እያያችሁ ላጠፋሁት ነገር ይቅርታ ሁለታችሁን ብላችሁ እንድታወሩ ነው ፈልገው። በመሴቱን ሁሌም የራሱ ዓለም አላት። በምትሄድበት በምትራመድበት፣ በየትኛውም የሕይወት ወቅታቸዎች ሁሉ ከሁሉም ሴቶች የሚለያት ትልቅ የያዘች ቁልፍ ነው። ብሩክ ይቅርታ ጠየቀው፣ ካጠፋሁብህ ይቅርታ ሲለው፣ ፍቅርዬ ቀስ ብላ ሳቀች ማለት ነው። አቤት ፍቅርን ያለማድነቅ እውነቴን ነው ሙላችሁ ንፉግነት ነው እነዚህ ሁለት የሚዋደዱ ጓደኛሞች ወይም ወንድማማቾች ለማስታረቅ የከፈለችው ዋጋ የሄደችበት ርቀት የሚገርም ነው እናንተ ማን ነው በዚህ ቪዲዮ ፈታ ያለው ልክ እንደኔም የተጃጃለው ያለቀሰው ማለት ነው አታስዋሹኝ ትላንትና ተጃጅዬ እንደዛ ሲሆኑ ለአንቺም እኮ ሰው የለሽም ለእኔም ሰው የለኝም ብሎ ፉአድ እንደዛ ሲሆን የእውነት እኔ ምንም አልዋሽም አልቅሻለሁ፣ ማለት ነው። ምንም ማድረግ አይቻልም። እኔን ለመጀመሪያ ጊዜ ተጃጅ አልኩ ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልቤ አመሰግናለሁ። አላህ ያግብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ ውዶቼ። ላይክ ሳታረጉ በህግ አምላክ ከቤቴ እንዳትወጡ አሁ እንዳትወጡ ላይክ ሳታረጉ በህግ አምላክ ብያችኋለሁ። በህግ አምላክ አሁን ምነው ተጨቃጨቅሽ? ቀለምዬ አንቺ ዘረጡ ዝርጥርጥ እንዳትሉኝ። ለማንኛውም ወደ መጣሁበት ወደ ገደለው ስገባ ዛሬ የመጣሁበት ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁ የትንሽዬዋ የቅመሟ የፈንዲሻዋ የፍቅርና እንዲሁን ደግሞ የፉአድ ቪዲዮ ነው ማለት ነው። እናንተ ማነው ነው በዚህ ቪዲዮ የተዝናናው ነው ማለት ነው። ማነው ነው የፍቅር ስማርትነት የፍቅር ጀግንነትን እዚህ ጋር በደንብ አድርጎ ያወቀው ማለት ነው። እናንተ የትላንትና ቪዲዮ ለየት ያለ ነበር ማለት ነው። እነዚህ ሁለት ጓደኛሞች፣ የሚዋደዱ ጓደኛሞች ብሩከና ፉአድን ለማስታረቅ የሄደችበት መንገድ የሚገርም ትላንትና የሰራችው ቪዲዮ የሚደንቅ ትወና ማለት ነው። ትወና ሰራችላቸው። እነዚህ ዘረጦ ዝርጥርጦች ማለት ነው ተውታረቁ በእኔ ጉዳይ አትጣሉ እያለቻቸው እምቢ ብለው አሻፈረኝ ብለው እንዲሁ ሲባሉ ሲባሉ ሲባሉ ትላንትና ሰራችላቸው ሰራችላቸው። እኔ እኮ አንዳንዶቻችሁ ደግሞ ማለት ነው የሚገርመው ቲክቶክ ላይ እያየው ነበር፣ ፍቅር ቤትን ኮመንት ላይ እያየው ነበር ፍቅርዬ አሳዘንሽኝ፣ ለምንድነሽ ራስሽን የምትጎጁ ታመሻል? እያላቸው ነበር ውዶችዬ። ዬ ታም እኮ አይደለም ሰራችላቸው፣ ለእነዚህ ሁለት ዘረጦ ማለት ነው ታማተኝት አይደለም አልካለ አስመስላ ነው በቃ፣ እነዚህ ሁለትን ልጆች ለማስታረቅ ማለት ነው። ያው ትላንትና የሰራችው ምንድን ነው? ያው ፉአድ እና ብሩኬ በእሷ ምክንያት እንደተጣሉ ሁላችንም የምናውቀው ጉዳይ ነው። ፉአድና ፍቅር በራሳቸው ነው ያው በሰው ጉዳይ ነው የተጣሉት። ነገር ግን ደግሞ ብሩኬ ከፉአድ ጋር የተጣለው በፍቅር ጉዳይ ነው። ፍቅርን አግዞ ነው ብሩኬ ከፉአድ ጋር የተጣለው ማለት ነው። ነገር ግን ሁለቱ መጣላታቸው ፍቅር አላስደሰታትም ነበረ። ሁለት የሚዋደዱ ጓደኛሞች በእኔ ምክንያት እንዲጣሉብኝ አልፈልግም ብላ በተደጋጋሚ እየተናገረች ነበር ማለት ነው። ነገር ግን ማስታረቅ አልቻለችም ነበር። ትላንትና ግን በሚገርም ሁኔታ፣ በሚገርም ብቃት ተዋጣችሁ። እንዳያችሁትም እኔ ተሽሎኝ ከሆስፒታሉ ከወጣሁ በኋላ በቃ ታርቀናል ታርቀናል ተባብላችሁ ልታልፉ ነው ወይ? እዚሁ ሆስፒታል ላይ ሆኜ አይኔ እያየ ይቅርታ እንድትባባሉልኝ እፈልጋለሁ ስትል አቶ አልቅብህ ፉአድ፣ ካጠፋሁብህ ይቅርታ ብሎ ጓደኛውን ወንድሙን ብሩኬ አቅፍ አረገው ማለት ነው። እኛ ደህና ነን ከዚህ በኋላ እንዳትጨነቂብን ሲሏት ፍቅር እየስማርቷ ቀስ ብላ ሳቋን እየለበለበችው ነበር ማለት ነው። እየለበለ ምንድን ነው ወደ ሳቁና ወደ ይቅርታ መባባሉ የምታልፊው፣ ምን አለበት የመጀመሪያውን ብትነግሪ ልትሉ ትችላላችሁ። ምናልባት ያላወቃችሁ ማለት ነው። የሆስፒታሉ ኃላፊ ፍቅርን ገብታ እንግዲህ ተናግሬያለሁ ነው ያለችው፣ ባልሆነ ጉዳይ የተጣላን ጓደኛሞች ስላለን ስላለን እና እነዚህ ሁለት ጓደኛሞች እንዲታረቁልኝ እኔ ታምሜያለሁ ብዬ እዚህ ተኝቼ በጓደኛዬ ላስጠራቸው ወይም በነርስ ላስጠራቸው ፈልጋለሁ። ስለዚህ ለእኔ ያላቸውን ፍቅር እንዲያሳዩኝ በዚህ አጋጣሚ እንዲሁም ደግሞ ሁለቱ እንዲታረቁልኝ ነው የምፈልገው ብዬ ሳማክረው እሺ ያለኝ፣ እንዲሁም ደግሞ የሆስፒታሉ ነርሶችን እንግዲህ ሰውነቷ ላይ የተተካከለው ጉሊኮሱ ምኑ ምኑ እንዲተካክሉልኝ ወይም ደግሞ እንዲሰካኩልኝ አደረገልኝ ብላ ተናግራለች ማለት ነው። አንዷ ዶክተር ወይ ነርስ ሆና ደግሞ የተሳተፈችው ታውቋታላችሁ ብዬ አስባለሁ። ፉፉናት ብዙ ኮመንታተሮች አውቀዋታል። አስራ አምስት ቀን ድረስ ከእሷ አጠገባት ድረሱ ምናምን እያለች እያስደነገጠቻቸው የነበረው ለፉአድ እና ለብሩኬ ፉፉናት ከዚህ በፊት ከኤፍሬም ከለምለም የተርቢ ወንድም ጋር የምትሰራው ፉፉ ማለት ነው። እናም ሆስፒታል ገብታ አልጋ ላይ ተኝታ ፉፉ ጠራቻቸው ማለት ነው። ፍቅር ሆስፒታል ገብታለች እራሷን ስታለች ብላ ስትጠራ ስትጠራቸው አቤት አቤት ያለው ይሄ ነገር ያለውን የታየው ነገር በጣም የሚገርም ነው። በተለይ በተለይ ደግሞ እኔ ብሩኬ በሳቅ የገደለኝ ማለት ነው። ጭራሽ ጫማውን እስከሚጥል ድረስ ወደኋላ ተመልሶ አንዱ እግሩ ጫማ በእጁን ይዞ ነው ፎቁን ሲንደረደር የወጣው ማለት ነው። ደግ ያረገቻችሁ እናንተ ዘረጦች ማለት ነው። ሰራችላችሁ ፍቅርዬ፣ የእኔ ስማርቴን የጨረቃ ማለት ነው። ፉአድም ልክ እንደ ፍየል እያለከለከ ነው የገባው እየሮጠ ማለት ነው። ምን ሆነሻል እናቴ? ምን ሆነሽብኝ ነው? በሁለታችን መጣላት ተጨናንቀሽ ነው አይደለ? እኛ ደህና ነን። ይቅርታ ከመባባሉ በፊት እኮ ፉአድ እኮ ተርበተበተ። እኛ እኮ ደህና ነን። በሁለታችን መካከል በተከሰተው ነገር ተጨናንቀሽ ነው አይደለ? እንደዚህ ሆንሽው እያለ ማለት ነው። እንዲሁን ደግሞ እኔን ለዚያ ያበቃኋት ብሎ ጸጸት ውስጥ ገባ። ደግ አደረገች፣ አንተ ዘረጠው፣ ዘረጦ ፉአድ ማለት ነው። እንደዛ እያደረጋት የእውነትን ብትታመም ነበር እንዲህ ነበረ ነገር፤ ግን አይደለም፣ እናንተ ለማስታረቅ ነው እንግዲህ ሁለቱን ጓደኛሞች ለማስታረቅ ነው ይህን የከፈለችው ዋጋ ማለት ነው። እኔ አታስዋሹኝና ትላንትና ተጃጅ እያሉ ያልኳችሁ፣ አልቅሽ ያሉ ያልኳችሁ ማማዬ ምን ሆነሻለ ለአንቺም ሰው የለሽም ለእኔም እኮ ሰው የለኝም ብቻዬን ነኝ ሲል ፉአድ የእውነት ልብ የተናግቷል። ምክንያቱም እኔም ስደት ላይ ነኝ፣ ሰው የለኝም፣ አንድ ነገር በሆን እንኳ ዞር ብሎ የሚያይኝ ስለሌለ ማለት ነው። በአንዳንድ ሰዎች እንትን ነው አይደለ? ራሳችሁን የምትመለከቱት ስለዚህ እኔንም አየሁት፣ በቃ ተመለከትኩት። እኔ ማዳንቤት እኳ አንድ ነገር በሆን ሰው የለኝም እኮ የሚለው ነገር እንደው በጭንቅላት የዘው ብሎ ገባና እኔም አለቀስኩ። እናንተ ተጃጃልኩላችሁ ማለት ነው። ለማንኛውም የኔ አበባ የኔ እስማርት ተሳክቶልሻል። በብቃት ተውነሽዋል። እውነት ለመናገር እውነቴን ነው የምላችሁ፣ በጣም ነው ያደነኳት ማለት ነው። እንዲሁም ደግሞ ባለፈ ነገር በሰራችው ነገርም ተጸጽታለች። እኔ ለሰው ዋጋ ከፍዬ ወይም ደግሞ የሰው ቤትን ለማስተካከል ብዬ ነው ይሄ ሁሉ ዋጋ የከፈልኩት ብላለች። ለሰው የከፈልኩትን መስዋዕት እኔ ተምሬበት አልፌበት አለው ብላለች። ጎበዝ ጀግና መማርሽ ትልቅ ነገር ነው ማለት ነው፣ አይደለም ፍቅር? ብዙዎቻቸው የፍቅርን ቪዲዮ የተመለከታችሁ ሁሉ ተምራችሁበታል ብዬ አስባለሁ። ራሳችሁን መስዋዕት ከፍላችሁ ለሰውን ለማስተካከል ግን እንዳትታትሩ ነው የምለው። በዚህ አጋጣሚ ማለት ነው እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ በረካቱ ባይ።